ስደቱ ዓለም ይህ ነው የማይባል ለእናንተ የማይነገር ብዙ ፈተና አለ፣ መከራና ችግር። ግን ግን እበረታለሁ። ሲከፋኝ ሲደክመኝ ሲጨንቀኝ እናንተ አስባለሁ። አሉልኝ ይላለሁ። ያሲነ ማሚን ትወጃታለሽ? አለ ማሚን ትወጃታለሽ? ምንድን ነው ያለችሽ አሁን? ይኸው እኔ እንድደሰት እኔ በእናኛው ለእናንተ ነው አይደል መለፋው ለእናንተ ነው እንደዚህ። ስለዚህ እኔ እንድደሰት ጎብዙልኝ፣ በርቱልኝ፣ በትምህርታችሁ አንደኛ ውጡልኝ፣ በፀባያችሁ አንደኛ ውጡልኝ፣ ጎበዝ ተባሉልኝ ነው። ጎበዝ ትሆኛለሽ፣ ደስ እንዲላ ታረጋለሽ? እሺ፣ ያው እናቴ ወድሻለሁ፣ እኔም አንቺ ደስ እንዲልሽ አደርጋለሁ። በያት እናቴ ወድሻለሁ፣ አንቺም ደስ እንደሚልሽ አደርጋለሁ። እናቴ እናቴ እናቴ እያላችሁኝ ብላችሁ አትለይን። በንባለምናችሁኝ ጨከንኩኝ፣ ጨከንኩኝ። ችግር አይኑ ይጥፋ፣ እጦት አይኑ ይጥፋ። የእናንተ ልጆቼ አንገት ከሚደፋ እድሜ ዘላለሜን ለእናንተ ስል ልልፋ፣ ልልፋ፣ ልድከም ግድ የለኝም። ከእናንተ ከልጆቼ ነፍሴ አይበልጥብኝም ልጆቼ ለምን ጥለሽን ሄድ ለምን ጥለሽን ሄድ ብላችሁ አትውቀሱኝ። ለእናንተው ብዬ ነው፣ ለእናንተው ነጌ፣ ሀገሬን ለቅጌ፣ እኔስ መሰደዴ ብትኖሩልኝ ብዬ፣ ብትከብሩልኝ ብዬ፣ ዛሬን ምሰዋ ነገን ተስፋ አድርጌ

የኔ ሰላም ሰላም፣ የተከበራችሁና የተወደዳችሁ የነላ ቤተሰቦች የነላ ቲዩብ ቤተሰቦች እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ዛሬ ቤተሰቦቼ ለየት ተባለ፣ በጣም ደስ የሚል በቃ አላቅም። እኔ ዜና ቪዲዮ ሰርቼ አላቅም። ከዚህ በፊት የዚህን አይነት ነገር ሰርቼ አላቅም። ቪዲዮቼ እንታያላችሁ ምናምን እና ዛሬ ሰውን በማስደሰት ውስጥ መደሰት የሚል አይነት ነገር ዛሬ አንድ እህቴ እህቴ የተለየ ነገር ልጆቿን፣ ወይም ደግሞ ትናንት ብቻ ቪዲዮን የምታዩት ይሆናል እንደዚህ ብዬ ባልነግራችሁ ደስ ይለኛልና በብዙ ናፍቆት መሀል ውስጥ እስቲ ልጅ በቃ ረጅም ጊዜ ነው እና ከዚህ ከወጣችሁ ምናምንና ዛሬ ልጆቼን አስደስቱልኝ ብላ አንድ እህታችን ልካናለች ማለት ነው። እዚህ አሁን የምንገኘው ትምህርት ቤት ግቢ ውስጥ ነው። ትንሽ ወጣ ያለ ትምህርት ቤት ነው። ከከተማ ትንሽ ወጣ ያለ ትምህርት ቤት ነው። ትምህርት ቤቱ ግን ከልጆቹ ጋር በጣም ቆንጆ ጊዜ ይኖረናል ብዬ አስባለሁ። ያው ብዙዎቻችን ያው በተለያየ ሀገር በተለያዩ አጋጣሚዎች ከሀገር እንወጣለን፣ ከቤተሰብ እንርቃለን እና ናፍቆት ይኖራል። የእናት ናፍቆት ደግሞ በጣም ይለያል አይደለ? ከባድ ነው ከልጆች መራራቅ። እናት አይደለም ከልጆቿ ረጅም ርቃ ቅርብ ሆና እንኳን አያስችላትም አይደለም። ከባድ ነው። እና በጣም ቆንጆ ቪዲዮ የምትደሰቱበት ቪዲዮ ይሆናል ብዬ አስባለሁ። ምናልባት በኋላ ላይ ለዋራችሁ ይችላለሁ። ግን አሁን ልጆቹም ምናምን ጓደኞቻቸው ባሉበት ነው እና ለማስደሰት የምንሞክረው እንግዲህ እስ አብራችሁን ሆናችሁ ደስታችን ደስታችሁ ይሆናል ብለን ተስፋ እናደርጋለን እና ቤተሰቦቼ እንግዲህ ያው በዚሁ አሁን ይህ ነገር የተለየ ቪዲዮ ነው። ከዚህ በፊት እዚህ አይነት ነገር ሰርቻ አላቅም። ልጆችን ለማስደሰት ነው ምናምን እና ቆንጆ ነገር ነው። እናንተም አላቅም ብቻ ለእናንተም ደስ ይላችኋል። እናት ከልጅ ጋር ያላችሁ ናፍቆት ታውቃላችሁ። ልጆችም እናታቸውን ይናፍቃሉ። አብዛኞቻችን በስደት በተለያዩ ነገሮች በስራ በተለያየ ነገር ከሀገር እንወጣለን እና ያው እንግዲህ ምንድን ነው የሚባለው ብቻ ቃላት ጠፍቶብኛል። እስኪ የልጆቹን ደስታ እናንተ ማየታችሁ ደስ ይላችኋል ብዬ አስባለሁ። እስቲ እንከታተል። የቆሙት ጓደኞቻችሁ ናቸው እንግዲህ ሚሶቻቸውም እንደሚያውቁት ትምህርት ቤትም፣ ሁላችንም እንደምናውቀው የሁላቸውም ያው በአጋጣሚ በስራ በሆነ ነገር እናታቸው እዚህ አይደለችም። አረለ ታውቃላችሁ፣ አረለ አታቁም። ስለዚህ ዛሬ ምንድን ነው ያለችው እናታቸው? ዛሬ ከጓደኞቻቸው ጋር ይደሰቱ። ዛሬ ከጓደኛቸው ጋር ፏ ይበሉ ብላ ይሄው ከናንተ ጋር ይሄው ሁሉ ነገር እዚህ ጋር ኬክ፣ ከረሜላ፣ ፈንዲሻ ምናምን የተዘጋጀው ከናንተ ጋር አብራችሁ ልትደሰቱበት ነው ማለት ነው። ስለዚህ ሁላችሁም እስኪ አንድ ላይ በጋራ እናታችን እናመሰግናለን በሉ። ለልጆች ልጆቼ ለልጆቼ ያለኝ ፍቅር እምገልጽበት ብላ እየተመለከታለች ሱም እሱም እናነባለን። በዚሁ እንትን ካለን ደግሞ እኔ ለእናንተ ለትምህርት ቤታችሁ መዝሙር አዘጋጅቼላችኋለሁ እሱንም መዝሙር እንዘምራለን። አሁን ግን ምንድን ነው የምናደርገው? ኬክን እንቆርሳለን። ቀድመን ሚሶች ወደዚህ ብትመጡልን ደስ ይለናል። ሺ ካሜራ ካሜራማን አንዴ ወደ እኔ። እሺ፣ ያው ደስ ብሏችኋል፣ ደስ ብሏችኋል። ጎበዞች ስለዚህ፣ አሁን ደግሞ ይሄው በቃ ይሄው ኬክ በልተናል ከረሜላ ምናምን ምናምን። አሁን ደግሞ ምንድነው የምናደርገው? እስቲ ሀሲ ተነሱ እስቲ ሀሲናት ተነሱ ቁሙ። ደስ ብላችኋል እናንተ። ደስ ብሎሻል አችነት ቆይ፣ ይኸው ግጥም ካነበብኩ በኋላ ማለት ነው። ይኸው አሁን ግጥም ላነብ ነው፣ ከዛ የምጠይቅሽ ነገር አለ አንቺም ሶስታችሁም እ እሺ ድምፄን ከፍ አደርጋለሁ። እና በተለያዩ በስራ አጋጣሚዎች በህይወት መስመሩ ውስጥ ሰው ከሀገሩ ከቤቱ ይርቃል እና እናታችንም እህታችንም ረሚያ ያው በስራ ምክንያት ነገሮችን ለመለወጥ ቆንጆ ነገር ለማድረግ ነው ከዚህ እንትን ያለችው እና እስቲ ለልጆቼ በጓደኞቻቸው ፊት የኔን መውደድ፣ የኔን ፍቅር የሚገልጽ ግጥም አንብብላቸው ብላኛለች። እናንተም በደንብ አዳምጡኝ እሺ። ያዳመጣችሁ ይነው፣ እናንተም ጎበዞች። ልጆቼ ብሌኔ አይኖቼ እንደምን አላችሁ? እንደው ደህና ናችሁ? በቅፌ ሆናችሁ እዚያው አጠገቤ ከግቢ ስትወጡ እማያምነው ልቤ ዛሬ ተፈተነ ናፍቆት አንገላታው። የወለደ እንጂ ሌላ ማን እንዲረዳው? ልጆቼ ብሌኔ አይኖቼ እንደው እንዴት ናችሁ? በአይኖቼ እያየው ስትበሉ ስትጠጡ እኔን ማይመስለኝ ከቱ የጠገባችሁ ዛሬስ እንዴት ናችሁ? ራባችሁ ጠማችሁ? እኔን እናታችሁ። ልጆቼ ብሌን አይኖቼ እናቴ እናቴ እናቴ እያላችሁኝ ብላችሁ አትለይን በንባ ለምናችሁኝ። ጨከንኩኝ ጨከንኩኝ ችግር አይኑ ይጥፋ እጦት አይኑ ይጥፋ የእናንተ ልጆቼ አንገት ከሚደፋ እድሜ ዘላለሜን ለእናንተ ስል ልልፋ ልልፋ ልድከም፣ ግድ የለኝም። ከእናንተ ከልጆቼ ነፍሴ አይበልጥብኝም። ልጆቼ ለምን ጥለሽን ሄድሽ ለምን ጥለሽን ሄድሽ ብላችሁ አትውቀሱኝ። ለእናንተው ብዬ ነው ለእናንተው፣ ነገ ሀገሬን ለቅቄ እኔስ መሰደዴ ብትኖሩልኝ ብዬ ብትከብሩልኝ ብዬ ዛሬን ምሰዋ ነገን ተስፋ አድርጌ በስደቱ ዓለም ይህ ነው የማይባል ለእናንተ የማይነገር ብዙ ፈተና አለ፣ መከራና ችግር። ግን ግን በረታለሁ። ሲከፋኝ፣ ሲደክመኝ፣ ሲጨንቀኝ እናንተ አስባለሁ፣ አሉልኝ እላለሁ። የነገዬ ተስፋ ብርሃን መብራቶቼ እናንተ ናችሁና ውዶች ልጆቼ። አትለይን ነይልን ብላችሁ ያነባችሁ፣ እኔም ልደሰት ድካሜን፣ ልርሳው አኩሩኝ እባካችሁ። ጎብዙ፣ በርቱልኝ። በትምህርት አንደኛ፣ በጸባይ አንደኛ ሁልጊዜ ሙጡልኝ። አሊያም ይከፋኛል እኔም ማለቅሳለሁ። ልጆች ይሰነፉ፣ ልጆች ይሽረበሹ ብለው ከነገሩኝ እኔም ማለቅሳለሁ። ድካሜ ልፋቴ፣ ከሀገር መሰደዴ ገና በልጅነት እኔ መጠው ለጌ ለእናንተ ለእናንተ ነውና፣ አኩሩኝ፣ አስደስቱኝ፣ ሁሌ ጀግኑና ልጆቼ።

ማ ጃታለ አይደል፣ ትወጫታለሽ። ምንድን ነው ያለችሽ? ው እኔ እንድትደሰት እኔ ለእናንተ ነው አይደል፣ መለፋው ለእናንተ ነው የምልህ። ስለዚህ እኔ እንድደሰት ጎብዙልኝ፣ በርቱልኝ። በትምህርታችሁ አንደኛ ውጡልኝ፣ በፀባያችሁ አንደኛ ውጡልኝ፣ ጎበዝ ተባሉልኝ ነው ጎበዝ እሺ ያው እናቴ እወድሻለሁ፣ እኔም አንቺ ደስ እንዲልሽ አደርጋለሁ። በያት እናቴ እወድሻለሁ፣ አንቺም ደስ እንደሚልሽ አደርጋለሁ። በትምህርቴም እጎብዛለሁ፣ በጸባይም ከትምህርት ቤት አንደኛ እሆናለሁ። በያት ጎበዝ እናቴ እኔ ጎበዝ እውልሻለሁ። በትምህርቴ አንደኛ ወጣለሁ። በትምህርቴ አንደኛ ወጣለሁ። ወድሻለሁ። እወድሻለሁ። ጎበዝ፣ አጨብጭቡላት። ያው አንቺን ገጽሽ የከፋ አድርገሽ እናቴ ወድሻለሁ። ያት ጎበዝ ማማ መዝሙር እንዳትረሳው እየተባለ ነው። እሺ፣ እናንተ እኔ የምለውን ተላላችሁ ማለት ነው። እሺ፣ ከኔ ጋር እሺ፣ ጎበዞች። በራ በራ በራ የውቀት ብርሃን በራ በንሃርነ በጣም የምታምር ሁል ጊዜ የምታብብ ልጆች ከያሉበት አቅፋ ምትሰበስብ የኔ የኔ የኔ ትምህርት ቤት ንሃርነ ንሃርነ የኔ የእውቀት ቤት በዘቢዳሩ አፈርጡ ቢት ቡታ ጅራ በዘቢዳሩ አፈርጡ ቢት ቡታ ጅራ ትምህርት ቤት አለ ስሙ የሚጠራ ተማሪዎቹን በምግባር ያነጸ በእውቀት የቀረጸ ከሩቁ የሚታይ ካድማስ የሚያበራ ስራው የተዋበ ልክ እንደ ጀንበሯ፣ ንሃርነ የሚባል አለ ትምህርት ቤት የትምህርት ቤቱ ስምም በእኛም ስም እጅግ